አቶ ታዬ ደንደአ የጀዋርና የልደቱን አቋም እንዴት ይገልጹታል? የእነሱ አቋም ምርጫውን አንሳተፍም፣ የሽግግር መንግስት ነው መመስረት ያለበት የሚል አቋም ይዞ ነበረ። የምርጫውን ሰሞን እንዴት ያስታውሱታል? በእርግጥ እንግዲህ ከውጪም በዚህ አቅጣጫ ሂዱ ብሎ የሚመክሩ ጫናም ለማድረግ የሚፈልጉ ነገሩ ሰዎች ነበሩ፣ ቡድኖች ነበሩ። ያንንም በመተማመን ወደዚህ መጡ። ህብረተሰቡ ግን እየተተኮሰበት ጭምር መርጧል። ብልጽግና አስገኘ የሚሉት ለውጥ ምንድን ነው? ብልጽግና በፊትም መዋቅር ነበረው፣ አባላት ነበረው። አሁን በኦሮሚያ አንተ ታውቃለህ፣ ያው ከለውጡ በፊት አመጽ በአንድ ፌስቡክ ምስመር ተጠርተው የሚሆነውን ታውቃል። አሁን ብልጽግና ከተመሰረተ በኋላ ዘጠኝ ጊዜ የገበያ ይቀባ ተጠርቷል። ወጣቱ ወጥቶ መንገድ እንዲዘጋ ገበያ እንዲዘጋ ተብሏል ማለት ነው። ከአምና ከአርቲስት ሃጫሉ ግድያ በኋላ ዘጠኝ ጊዜ ተጠርቷል። አንድም ቀን አልተሳካም። ብልጽግና ስለ ተቃዋሚዎች ምን ያስባል? አጀንዳ ያለው ሰው ካለ በአግባቡ ራሱን አደራጅተው በሕጋዊ መስመር ይምጣ የሚል ነው። ብልጽግና በኢትዮጵያ ውስጥ ምን አይነት ለውጥ አምጥቷል ብለው ያምናሉ በዚህ ሀገር ውስጥ ከሚዲያ ነጻነት አንጻር ከለውጡ በፊትና ከለውጡ በኋላ ያለውን እያንዳንዱ ኢትዮጵያዊ ይገነዘባል። ከምርጫ ቦርድ አንጻር በፊት የነበረው ምርጫ ቦርድና አሁን ያለው ይታወቃል። ከፍርድ ቤት አንጻር የፍርድ ቤት ነጻነቱ ምን እንደሚመስል ከለውጡ በፊትና በኋላ ይታወቃል።